አረ፣ እባክሽ ያደረግሽውን ነገር አድርገሽ ዝም ብሎ መሄዳለ እንዴ? ስንት ነገር አድርገሽ ስንት ነገር አትፈተሽ ዝም ብለሽ ስትሄጂ አታፍሪ? ቆይ ምንድን ነው ችግርሽ? እሺ፣ እኔ ምንም ችግር የለብኝም፣ እባክሽ ልቀቅኝ። እኔ እዛ ቤት መመለስ አልፈልግም። ደግሞ እናቴ እየጠበቀችኝ ነው። እኔ መታሰር አልፈልግም። ልሄድበት በቃ፣ ልቀቀኝ። አፍሽን ዝጊ። ዳጩ አይመት ከሆነ በዚህ ዱላ ለ ልቀቀኝ! ልቀቀኝ! ቁጥ ነው ልቀቀኝ! አረገሰንንከኝ ክ ነው ፍታ። ሆሳ ማን ነው የምክሽው? አንቺ ወንጀለኛ ይከሳል። እን አንቺ ተንከሲስ፣ ነፍሰ በላ ወይ ምን እያደረጋች ነው? አንቺ ምትገርጂኝ ነበረች ብሾ እንዳት ልትገይኝ ነበርኩ ቤዛ። እንዴት አልበሳጭም፣ አንቺ ክፉ። እኔ ክፉ አይደለሁም። ተውኝ በቃ። ምን እያደረጋችሁ ነው? አባካችሁን ተውኝ በቃ። አልተውሽም። ገና እማዬ ስትመጣ በህግ ትቀጫለሽ። እሱንማ በራስሽ ፈርደሽ ነው። ፍቅር አጋልጥሻለሁ። ሽጣ እኔ ምን አጠፋሁና ነው የምታጋልጪኝ? ረሳሹ እንደ አንቺ እኮ ነሽ። መጀመሪያ የመግደሉን ሀሳብ ያምጣሹ። ምን? አዎ ሁሉንም ነገር ፍቅር ታውቃለች። ታዲያ ፍቅር የራሷ ምግብ ላይ መርዝ አርጋ በላች እያልሽ ነው? አይ አደለም አሹ፣ እሱን እንኳን እኔ ነኝ ያደረኩት። ግን አዳይ እንድትሞት ያዘዘችኝ ፍቅር ናት። ስለዚህ እሷ ምጃው አለበት መከሰስ አለባት። ዝም ብለሽ የማይመስል ነገር አታወሪ ቤዛ። እኔ ምንም የማውቀው ነገር የለም። ቤዛ ፈጥራ እያወራች ነው። ታዲያ በደንብ ታውቂያለች ፍቅር። አትጨቅጭቂኝ፣ እኔ አላውቅም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻና ቤተሰቦች እንኳን ደህና መጣችሁ። በእያላችሁ በሰላማችሁ ብዝዝት ይበልልኝ። ሰራተኛው አዳይ ክፍል 125 ይዤላችሁ ቀርበ ያለው ማለት ነው። እንግዲህ ዛሬ የባቡሬ እናት እንግዲህ በጣም ሰላም ማተም ልጆቹ ስታባረር ነው የዋለችው ማለት ነው። ባቡሬም አላስቻለውም፣ እናቴ እያለ እሷም እንግዲህ በረከቴ በረከቴ ስትነበረ፣ ባቡሬም ደግሞ እናቴ እያለ እቅፍ ያደርጋታል ማለት ነው እንግዲህ ቅፍም ቢያደርጋት ምንም አልቻለም ማለት ነው። እንግዲህ አባረረችው በድንጋይ። አንተ ማነክ እኔ ያለቅህም እያለችው ታባርረዋለች ማለት ነው። እዚህ ጋር ደግሞ ቤዛ የተሯሯጠች ነበረ። ቤዛ ወደ ቤት መጣ ነበር፣ የተሯሯጠች ነበረ። አሹ ወደ ልትሄጂ ነው እያለ እንግዲህ እሱም እንደምንም አድርጎ ጠፍሮ ቤት አስገባት ማለት ነው። እንግዲህ እዚህ ጋር ደግሞ ዳይመንድ ዳይመንድ የና ሮማን አንቺ ፎቅ አይይዘሻል እንደ ስላት እሱማ ሌሊት ስታወራ ሰምቻለው። በምን አውቃለው? የውልሽ ቢሆን ነው ሚሻልሽ ይሄ ወጣ ወጣ ቢቀርብሽ ይሻልሻል ካለ በለዚያ ይላታል ማለት ነው፣ ኪንጎ ዳይመንድ ማለት ነው። ዳይመንድን እንግዲህ የሮማ ስለሚያፈቅራት እንግዲህ፣ እሷ ግን እንደሚያፈቅራት አታውቅ ማለት ነው። እዚህ ጋር ቤዛና እንግዲህ ሩታን እንግዲህ የጫፈሩ ይገኛሉ። ሁሉም እጁ ያገኛል እያለች እንግዲህ ይቆይን እንጂ መች ይቀራል እያለች እንግዲህ ትንት ሩታ አባክሽን እኔ በፈለግሽኝ ጊዜ ከጎንሽኝ እሆናለሁ። እረ አዳይ ታስወግጅልኛለሽ ብለሽኝ ነው እንጂ በደቂቃ ነው ማስወግዳት። አንቺ ምን አይነት ክፉ ልጅ ነሽ? አሁንም እንኳን ከስራሽና አትማሪም። እስኪ ቆም ብለሽ ለማሰብ ሞክሪ። አሁን እኮ ራስሽ ነሽ አዳይ አስወግጅልኛ አልሽልኝ። እንደዛ እየተከራከሩ እያለ እንግዲህ ፍቅር ከላይ ትመጣና እሺ ሴቶች አላችሁ ፍቅር ዋክሽ ብላ የተማጸነች ትገኛለች። እጄን ፍችን ወደ ሌሊት ሄጂ ነው እትዬ ካሉ ብለው መጠየቅ ነበር የመጣውት። እዚህ ሌላ ነገር ተፈጠረ። እባካቹ ፍቱኝና ልሄድ። ሄጂና የሚያምንሽ ሰው ጋር ሄጂና አሁን ሲጣ አድጌ የነበረ መግደል የነበረብኝ ፍቅ ልጅቷ ምን አድርግ ነው የምትያት? አንቺ ራሱ ችግርሽ ምንድን ነው? አንቺ ከቤዛ ጋር ምን የተመሳጥርሽ ነበረ? አሹ የት ነው አሹ? ወጥተዋል። ወዴት ነው የወጣው? እኔ ፈቅጅ ሌት ነው በእኔ ቤት። አንቺ ፈራጅና ወተኛ ያደረገሽ ማንም? አላደረገኝ ፍቅል አሹ ቢኖርም ባይኖርም ምንም አያደርግልሽም። ለአንቺ ቢሆን ደግሞ ቤዛን ተክቶልሽል ሄደዋል። ካላዘፈረች በስተቀር ምንም ነገር አይፈጠንም። አሁን ቤዛ ብቻዋን አናግራት፣ ወደ ቤት ግቢ። ምንድነው የምታረት? የኔና የሰው ጉዳይ ነው። እኔ ሁለታችሁም ስለማላምላችሁ ፍቅር፣ እኔ እያለሁ ማውራት የምትችላላችሁ ፍቅር። ሮታን ተያተና እኔ እየሰማሁሽ ነው። ምንድነው አማይሳት መጣ። መውጣት ከፈለግሽ እኔና አንቺ በሆነ ነገር ተስማምተን መሆን አለበት በምንም ነገር መስማማት አትችሉም ቤዛ ዋጋውን ማግኘት አለበት እንጂ ዝም ብለን አንለቃትም አንቺ ነው ቆይ ማነው ወሳኝ ያደረገሽ ማን ነው እሱማ እናንተ አይደል ምንድን ነው ምንም አላልኩም ፍቅር ቤዛ ከዚህ ቤት ማስወጣት አችም እሺ ገባኝ ሰምተሻል አይደል ቤዛ አርፈሽ ተቀማጭ እንግዲህ እያለች እማዬም ስደውላት ስልክ አታነሳም እንግዲህ እያለችም ሁለቱም የተከራከሩ ይገኛሉ ማለት ነው ፍቅር ደግሞ ቤዛ ልታስመርጥ ሞክራ ነበራ ነገር ግን አትሳካለትም ማለት ነው እንግዲህ ጋሼ እንግዲህ የአዳይ አባትን እንግዲህ የበረከትን የአበበን እንግዲህ አስገድሉት እያለ ትእዛዝም ይሰጣል ማለት ነው። እንግዲህ ያለው ንብረት መስጠት ነው የአባቱ ንብረት ስለሆነ ያው ጋሼ፣ እኔን ለእርሶ ብዬ ነው ከውጭ ሀገር የመጡና ከከተማ የመጡ ሰዎችን ጓደኝነት፣ ወንድምነትን እንግዲህ ዘመድ አይሰራም እነሱ ጋር እንዴት እንዴት አለው ጋሼ። ሁላችንም አደጋ ላይ ነን እንዴ ጉዳዩ ወደ ህግ ከወሰዱት የዛ የደመቀ አባትን ታሪክ ወጥቶ ነገሩን ተመዞ ሁላችንም ማን ወጣጣ ውስጥ ነው የምንገባው? በእጄ የገባ ዓይኔ በእጄ የገበው ንብረት ዓይኔን እያየ አሳርፌ አሰጥም እያሉ እንግዲህ እዛን ከፍ ያሉ ጎደኞችን ልጁን እንግዲህ አስወግዱት፣ ከዚህ ቀየ ማስወጣት አለባቸው እያለ ያ አዳ አባትን ትእዛዝ ይሰጣሉ፣ ለአበበ እንዲያስገድሉት ማለት ነው እንግዲህ ለአማክራቸው ይሄ ግዴታቸው እስከሆነ ግድስ ግዴታ መፈጸም አለባችሁ እያለ እሱማ ባለ ሁለት ዓይናችሁ እሱማ፣ እንዴት ተረሳለሁ? ከዛ በታች ሆኜ ከሰው በላይ አድርጋችሁኛል። ይህንን ነገር ሁሉም ነገር አደርጋለሁ። ይሄ አበባ በሚቀኛ የተባለው ከዚህ ሰፈር ካላስ ወገዳችሁት ማናችሁም በዚህ ዓለም አትኖሩም እያሉ የአዳይ አባትን እንግዲህ ትእዛዝም እየሰጡም ይገኛሉ። ያው አባታቸው ኬንጎ ወደ ሮማን ጋር ይሄደ ነበረ ጓደኛ። እሱማ ከሮማን ጋር ነው። ችግር አለ። አዎ ችግር አለ። የምን ችግር ነው? አዳይን ዳይመንድ፣ አዳይ ሮማንን፣ ዳይመንድ እንግዲህ ከች ሲሉ ሮማን እያለ ሰላምታ ከተለዋወጡ በኋላ ምን ነው ሮማኔ፣ ከአይኔ ጠፋሽብኝ። አሁን ወዳንተ እያመጣሁኝ ነበረ መንገድ ላይ ዳይመንድ አይቼ ከሱ ጋር ቆሜ ነው። እሺ ሰውየው ወንድሜ፣ እሺ ጋሼ እየተባባሉ ከመጀመሩ ነው። ባክህ ወንድምነትህን ይታየክ። ዛሬ ነው እንዴ የታየክ? አየቀለጥኩ አይደለም። ዳይመድ ወደ ቀየ መሄድ አለበት። ለምን ማለት በአሁን ምንም ብትል አልሰማህም ደመቀ አሁንም ወደ ሰፈር መሄድ አለብህ። ቆይ ለምን? ምን ተፈጥሮ ነው? ብርሃንን አውርታኝ ነበረ። አበበ ጋሼን አግባብቶ እንግዲህ ተመስመር እያስገብ እንደሆነ ነግራኛለች፣ እና ንብረቱን እያሸሸ ነው አሉ። ስለዚህ አንተም ሄደህ እንግዲህ ከተማ ሆነ ከመራምን ጋር ከምትሯሯጥ ሄደህ የአባትህን ንብረት ማስሮጥ አለብህ እንግዲህ ጋሼ የአባቴ ንብረት እንደሆነ መቻመነ የራሱ ንብረት እንደሆነ እኔ አሁን ሄጄ ብጠይቆ ማንም አያደምጠኝም። በህግ ሄደ ከጠየቅ እንግዲህ ማንንም አሻፈርኝ የለም። ሮማንም ልክ ነው። ዳይመንድ እንግዲህ ሄደ ሁሉም ነገር ማድረግ አለብህ። አሁን ጨከን ብለህ አብረን እንሄድ። ኬንጎ አብረሃይልት ሄድ ነው እና ለብቻዬ ይዜ ለማን እሰራለሁኝ? ቅሚጥልስ እባክህ እሷ አትፈልገኝም። እሺ በቃ እንደዛ ከሆነ እንሄዳለን። ካሜዲያ በፊትን አዳይን አውርታ አውራት እሷ ብዙ ነገር ታውቃለች። እሺ አብረን እንሄዳለን። ሮማንም አብሬህ ቢሄድ ደስ ላይ ነበረ እዛ ጠየሜ ለመመለስ ለማችል በቃ እሺ፣ አንቺ እዚህ ብትሆኝ ይሻላል። የወለካሹ ሮማንን እንዳታስከፋት አደራ ላንተ ሰጥቼ ካለው እሷ ለእኔ ተዋት። ደመቀ እየተባሉ ሰላምታቸው ከተለዋወጡ በኋላ እንግዲህ ይቅርታ ተባብለው ወደ እሱም ዳይመንድም ወደ አባቱ ትውልድ ሰፈሩን ተመልሰዋል ማለት ነው። የአባቱ ንብረትን እንግዲህ ይሰጠዋል አይሰጠውም የሚል ነገር አብረን እንመለከታለን ማለት ነው። የአባትህን ንብረት የማንም መጫወቻ መሆን የለብህም። ጠንክረህ መስራት አለብህ። ጠንክረህ እንግዲህ የአባትህን ንብረት ማስመስል ማስ ማመለለስ አለብህ እያለ እንግዲህ በቃ እሺ አዳይን እናግኛት እና አብረን እንሄድ የቅናክ ዳይመንድ እሺ ጸሎት አድርጎልኝ እያለ። ዳይመንድም ወደ ትውልድ ሰፈሩን ያማራ ማለት ነው። ሮማን እና አሹ እንግዲህ እዚህ ጋር እንግዲህ የበረከት እናት በረከቴ ልጄ እያሉ ወደ ተሰወርክብኝ እያሉ እያወሩ ለብቻቸው ማን ነው ከፊቴ የወሰደብኝ እያሉ ብቻቸውን እያወሩ ይገኛሉ። በረከትም ጀልባ ላይ ሆኖ እያዳመጠና እየሰማ ነበረ። ከዛ በኋላ አልቻልም ሲለው መጥቶ ቅፍ ሲያደርጋት ማነካንተ ኧረ ማዘሯ እኔ በረከት ልጅሽ ነኝ፣ እያስመሰልክነው መልኬ ጠፋበሽ እንዴ እያስመሰልክነው እኔ ሲጀመር ወንድ ልጅ የለኝም። ከዛም ማዘር እያለ አመንሽም አላመንሽም ፈልገሽም ሆን ሳትፈልጊም ሆን አላቅም፣ ግን ማዘሯ እኔ ልጅሽ ነኝ እያለ እንግዲህ ሲያቅፋት፣ ልታፍነኝ ነው በግድ ሚሆን ነገር የለም፣ ልገለኝ ነው እንዴ የመጣኸው እያሉ እንግዲህ የገዛ ልጃቸውን በድንጋይን እያባረሩ ትሄዳለህ ወይስ አትሄድም? እኔ መፈንከት ከሆነ ከፈለሽ ፈንክችኝ፣ ለምንድነው የማትሄደው? ጥፋ ከፊቴ እያሉ እንግዲህ ይሄ በረከት የሚባለው ባቡሬን እንግዲህ ፈርቶን እንግዲህ እያበረረ ይገኛል ማለት ነው። እሳቸውም እንግዲህ ወይኔ ልጅን እያሉ እንግዲህ እያለቀሱ ይገኛሉ ማለት ነው። ነገር ግን ትውስታቸውን ጠፋባቸው፣ እኔ ልጅ የለኝም ይላሉ። እንግዲህ ልጅ አንዳንድ ጊዜ ልጅ የበረከት እያሉ እያለ እያለቀሱ ይገኛሉ። አዳይና እንግዲህ አዳይና ዳይመንድ አዳይና እንግዲህ ደቭን አንድ ላይ እንግዲህ ምሳ ሰርቶ እያበሉ ይገኛሉ። በጣም አመሰግናለሁ እየተባሉ የዛሬ የነበረን ቆይታ በዚሁን አበቃለን። በቀጤ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን።